ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? እያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባረ ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ ማንበብ እና መጻፍ ለሚቸገሩ እህት ወንድሞች የታዳረሱ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ ይዤላችሁ የመጣሁት ባለአራት ፊደላት ቃል ማንበብ እና መጻፍ ነው። እንዲሁም ደግሞ ከዚህ በተጨማሪ ደግሞ የብዙዎች ችግር የሆነውን አንደኛ ፊደል እና አራተኛ ፊደል ሶስተኛ እና ስድስተኛ ፊደል እንዴት አድርገን ማንበብ እና መጻፍ እንደምንችል እንዲሁም ድምፃቸው ልዩነቱ ምን ላይ እንደሚፈጠር እና ድምጻቸው የትኛው አራተኛው ከአንደኛው በምን እንደሚለይ ሶስተኛ ከስድስተኛ፣ አንደኛ ከአምስተኛ እና ሁለተኛ ከሰባተኛ ያላቸውን ልዩነት በደንብ አድርገን እስከ መጨረሻው የምናይነ የሚሆነው እናንተ ረጋ ብላቸው መከታተል እንደነዛ አይነት ቃላቶች የሚያስቸግሯችሁ ካላችሁ ዛሬ መፍትሄ ታገኙበት አላችሁ ማለት ነው። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። በሳምንት አምስት ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት በኢትዮጵያ ከጠዋቱ 12 ሰዓት እስከ ሌሊቱ ስድስት ሰዓት እያስተማርን ነው የምንገኘው። ስለዚህ እናንተም ትምህርታችሁን በኦንላይን መከታተል ትችላላችሁ በአጭር ጊዜ ብቻ ከሁለት ወር እስከ ሶስት ወር ባልበለጠ ጊዜ በተለይ ደግሞ ለጀማሪዎች ጀማሪዎች ምንም አይነት ፊደላትን ለማይችሉ እንዲሁም ማንበብና መጻፍ ለሚቸገሩ፣ አሊያም ደግሞ ማንበብ እየሞከሩ ነገር ግን መጻፍ ለሚያስቸግራቸው፣ ሞር እናንተ ደግሞ ማንበብ እንችላለን ብላችሁ ለምታስቡ ነገር ግን መጻፍ ላይ ደግሞ በጣም እያስቸግራችሁ ያለ በተለይ አንድ ሰው ይህንን ጻፍ ላይ ብሎ ሲነግራችሁ ያንን ለመጻፍ የምትቸገሩ እንዲሁም ደግሞ ለጓደኞቻችሁ በቴክስት መልክ ለመጻፍ ስትፈልጉ ነገር ግን አንደኛውንና አራተኛውን ባለመለየት የምትሰሩትን ስህተት ዛሬ በግልጽ የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ላይክ እና ሸር እያደረጋችሁ ለሁሉም አዳርሱልኝ። አሁን ቀጥታ ወደ ትምህርቱ ነው የምንሄድ። ስለዚህ እዚህ ጋር እንደምታዩት አብዛኞቹ ባለ አራት እና ባለ አምስት ፊደል ነው። እዚህ ጋር ያለ ምሁር አብዛኛው ባለ አራት ፊደል ነው። በእነዚህ አራት ፊደል የያዘ ቃል ውስጥ በተለይ አንደኛን እና አራተኛን ስንጠቀም ምን ይመስላል፣ እንዲሁም ሶስተኛና ስድስተኛን ስንጠቀም ምን ይመስላል? ልዩነቱ ምን ላይ ነው ያለው? አሊያም ደግሞ ሶስተኛና ማለት ሁለተኛና ሰባተኛ ስንጠቀም ምን እንደሚመስልና አንደኛና አምስተኛ ምን እንደሚመስልና ያለን ከዚህ ጋር የመጀመሪያው እንደምታዩት፣ የመጀመሪያው መስራት ይላል አይደለ? መስራት መስራት። ነገር ግን ይህንን የመጀመሪያውን ፊደል መን ወደ አራተኛ ማ ብናደርገውና አንድ ሰው መስራት ብሎ ጻፍ ብሎን ነገር ግን እኛ አራተኛ ማ ብናደርገው ምን አይነት ትርጉም ሊሰጥ ይችላል? ለምሳሌ እዚህ ጋር መስራት የሚለውን ይችን መን ፊደል መን ፊደል አራተኛ ብናደርጋት፣ እችኛዋን ማለት ነው አራተኛ ብናደርጋት ምን ሊፈጠር ይችላል? ማ ነው አይደል የሚሆነው። ስለዚህ ማስራት ነው የሚሆነው። መስራትና ማስራት። ስለዚህ የአንደኛና የአራተኛ ልዩነት ከዚህ ጋር ማግኘት ትችላላችሁ። አንድ ሰው መስራት ብላችሁ ጻፉልኝ፣ ወይም እናንተ ቴክስት ለሰው ለመጻፍ ስትፈልጉ ለምሳሌ አንድ ጓደኛችሁ ላይ እንደዚ አይነት ስራ መስራት እፈልጋለሁ ብላችሁ ብትጽፉለት ወይም ብትጽፉላት፣ ስለዚህ መስራት የምትለዋን ምን የመጀመሪያ ማድረግ እየቻልና አራተኛ ማ ብናደርገው ማስራት ነው የሚለው ስለዚህ ያ ማስራት የሚለው ትርጉም አይሰጥም። ነገር ግን በትክክል የተጻፈው መስራት የሚለው ትርጉም ይሰጣል ማለት ነው። ትርጉም ይሰጣል። ሁለተኛው እዚህ ጋር እንደምታዩት ደግሞ የሁለተኛው እዚህ ጋር እንደምታዩት ምንድን ነው የሚለው? መታገስ፣ መታገስ፣ መታገስ። ስለዚህ ይሄ መታገስ የሚለውን መታገስ የሚለውን እዚህ ጋር ለምሳሌ መታገስ የሚለውን ማ ብናደርገውና አራተኛ ቢሆን ማለት ነው ማታገስ ነው የሚለውን ማታገስ። አያችሁት? መታገስ ብለህ ጻፍ ተብለህ ወይም ተብለሽ ማታገስ ብለሽ ምጽፊ ከሆነ ስህተት ነው። ለምን? ትክክለኛ ትርጉም መስጠት መቻል አለበት። ያ ቃል በትክክለኛ ፊደል ተጽፎ በአራተኛ መጻፍ ያለበት በአራተኛ መጻፍ አለበት፣ በሶስተኛ መጻፍ ያለበት በሶስተኛ፣ እንዲሁም በአንደኛ መጻፍ ያለበት በአንደኛ። በትክክል ካልተጻፈ ትርጉም አይሰጥም። ትርጉም ካልሰጠ ደግሞ ስለ ጻፍነው ነው ብቻ አልፈን መሄድ የለብንም። ማንበብ መቻል አለብን። የጻፍነውን ነገር ማንበብ መቻል አለብን። የዛኔ ትርጉም መስጠቱን እና ለመስጠቱን መለየት እንችላለን በትክክል ስንጽፍ። ለምሳሌ መታገስ ብላችሁ ጻፉ ብያችሁ እኔ መታገስ ብላችሁ ስትጽፉ ማ ብላችሁ ከጻፋችሁት ማንበብ መቻል አለባችሁ። መና ማ ልዩነቱን መታገስና ማታገስ እዩት፣ በጣም ትልቅ ልዩነት ነው ያለው። ስለዚህ የመጀመሪያ ስትጽፉ መጠንቀቅ መቻል አለባችሁ። ሁለት ደግሞ ከጻፋችሁት በኋላ ማንበብ መቻል አለባችሁ። ገና መታገስ ብዬን የጻፍኩት ብላችሁ ራሳችሁ ማሳመን መቻል የለባችሁም። ለምን? ስህተት ስለሚኖረው ስለዚህ፣ የዛኔ ስታነቡ ቆጥራችሁ መጻፍ ማንበብ መቻል አለባችሁ። ስለዚህ እዚህ ጋር ማ በትሉት እናንተ አንደኛ መ ነው አደለ። ሁለተኛ ሙ፣ ሶስተኛ ሚ፣ አራተኛ ማ። ስለዚህ ትቆጥሩታላችሁ በትክክል የተጻፈው። ከዛ ውጭ ደግሞ ማ ስትሉ እናንተ ማ ማለት በቀኝ በኩል እግሩ የረዘመ ነው አደለ። አራተኛ ነች ማለት ነው። ስለዚህ የመጀመሪያ መና ማ ልዩነቱ ምን ይመስላል? ሁለቱንም አመጣጥ ነው መ ብላችሁ አስገቡት። መታገስ ብላችሁና ማታገስ ስትሉት በትክክል ትርጉም የሚሰጠውን መውሰድ መቻል አለባችሁ ማለት ነው። ሌላው እዚህ ጋር እንደምታዩት ተሳትፎ ይላል ተሳትፎ ተሳትፎ ተሳትፎ። እዚህም ጋር እንደጻው ተሳትፎ የሚለውን ቃል አራተኛ ፊደል አስገብታችሁ ማየት መቻል አለባችሁ ስትጽፉ። አሁን አንድ ሰው እናንተ በአእምሯችሁ ላይ ያዙትና ተሳትፎ ብላችሁ ጻፉት ቢላችሁ ምን ማድረግ አለባቸው? ተንና ታን ሁለቱንም ተጠቀሙት፣ አራተኛውንም አንደኛው ተጠቀሙት። ተሳትፎ ብላችሁም ጻፉ፣ ታሳትፎ ብላችሁም ጻፉ። የዛኔ በአራተኛው ስንጽፈው ነው ትርጉም የሚሰጠን ወይስ በአንደኛው ነው የሚለውን ደግሞ እራሳችሁ መመርመር ትችላላችሁ። ስለዚህ ተሳትፎ እንጂ ታሳትፎ አንልም። ለምን? አራተኛው ከዚህ ጋር ገብቶ ትርጉም አይሰጥም። አንደኛው ከሆነ ግን ትርጉም ይሰጣል። ስለዚህ አንደኛ ፊደል የመጀመሪያ የሚቀድምባቸውን አራተኛ አድርጓቸው በሁለቱም ለማየት ማለት ነው። እንዲሁም አራተኛ ከሆኑ ደግሞ አንደኛም አድርጓቸው፣ ሶስተኛ ከሆኑ ስድስተኛ፣ ስድስተኛ ከሆኑ ሶስተኛ እያደረጋቸው እየቀላቀላችሁ ሁሉንም ከመጀመሪያ እስከ መጨረሻው ብታዩት ትክክለኛ ትርጉም የሚሰጠውን ራሱ ስለሚሰጣችሁ በቀላሉ በዚህ መልክ ማወቅ ይቻላል። አራተኛና አንደኛን ማለት ነው። ስለዚህ እዚህም ጋር እንደምታዩት መቀጠል ይላል አይደለ? መቀጠል፣ ለምሳሌ ይሄ መ የሚለውን ማ ስታደረጉት ማቃጠል ነው የሚሆነው። ማቀጠል፣ ማቀጠል፣ አያችሁት? ልዩነቱ ነው፣ ማቃጠል እና መቀጠል። ስለዚህ ማቀጠል ካላችሁ ትርጉም የለውም፣ መቀጠል ካላችሁ ግን ትርጉም አለው። ለምን? ከአንድ ቦታ ተነስቶ ወደ ሌላ ቦታ እየቀጠለ ነው ማለት ነው። ስለዚህ በዚህ መልክ እንይዛለን። እዚህም ጋር ዘመናት ይላል ዘመናት ዘመናት ዘመናት። ስለዚህ ይሄ ዘመናት የሚለውን ዛመናት ብንለው አራተኛ ብናደርጋት እዚህ ጋር ትርጉም የለውም። ዘመናት እና ዛመናት፣ ዛ ካልነ አራተኛ አፋችን የሚያስከፍተን ድምፅ ስለሆነ ትርጉም አይኖረውም። ዘ ካልነ ግን የመጀመሪያ ፊደል ነው። ስለዚህ ዘመናት የሚለው በትክክል መጻፍ እንችላለን ማለት ነው። ዘመናት። ከዚህ ጋ የምታዩት ደግሞ ምንድን ነው የሚለው? ድርጅት። ድ ካልነ ስንተኛ ነው? ስድስተኛ ስድስተኛ። ከማን ጋር ነው የሚመሳሰለው? ከሶስተኛ ጋር። ስለዚህ ድርጅት እና ድርጅት፣ አሁን ይሄኛውም ድርጅት የሚለውም በስድስተኛ ጽፈናል አይደል? እናንተ ደግሞ ድጋሜ በሶስተኛ ጻፉት፣ ዲ አድርጓት፣ ሶስተኛ ዲ አድርጓት እና ድርጅት እና ድርጅት የሁለቱን ልዩነት እዩት። ድርጅት ካለ የሆነ አንድ ድርጅት ማለት ነው። ዲ ካለ ደግሞ ሶስተኛ ነው ማለት ነው። ስለዚህ ድርጅት ካለ ምንም አይነት ትርጉም የለውም። እናንተ ልክ በሁለቱም ስድስተኛ ከሆነ ሶስተኛና ስድስተኛ አድርጉት። አራተኛ ከሆነ ደግሞ በአራተኛና በአንደኛ ጻፉት። የዛኔ በአንደኛ የጻፋችሁት ነው ትርጉም የሚሰጠው ወይስ በአራተኛ የተጻፈው ነው ትርጉም የሚሰጠው የሚለውን እናንተ ራሳችሁ መገመት ትችላላችሁ፣ አይከብድም። እዚህም ጋር እንደምታዩት ትርጉም ይላል አይደለም? ትርጉም። ነገር ግን ትርጉም የሚለውን ቃል ሶስተኛ ቲ ብታደርጓትና ቲርጉም ነው አይደለም? የሚሆነው። ስለዚህ ሶስተኛና ስድስተኛ ልዩነት እንዳለው ማየት ትችላላችሁ። ልዩነቱን መታወቀት ደግሞ ምን ሲሆን ነው? በሶስተኛ እና በስድስተኛ ስትጽፉት ተመሳሳይ ከሆነ ትርጉሙ ወይም የሚሰጠው ፍቺ ተመሳሳይ ከሆነ ያ ቃል ተመሳሳይ ነው ወይም ፊደሉ ሶስተኛና ስድስተኛ ተመሳሳይ ነው ማለት ነው። ነገር ግን ሁለቱ የተለያየ ከሆነ ሶስተኛውና ስድስተኛው ቃሉ የተለያየ ነው ማለት ነው። ስለዚህ ትርጉም የሚለው ጋር ከዚህ ጋር እንደምታዩት ቲርጉም ብንለው ትክክለኛ ትርጉም ስለማይሰጥ ትርጉም የሚለውን እንወስዳለን። ከዚህ ጋር እንደምታዩት ደግሞ ድርጊት ይላል አይደለ? ድርጊት፣ ድርጊት ይህንንም ሶስተኛ ድርጉት ዲ ብታደርጉት ድርጊት ነው አይደለም፣ የሚሆነው ድርጊት አይመጣልንም። ስለዚህ በትክክል የተጻፈው ቃል የትኛው ነው? ድርጊት የሚለው በስድስተኛ ሲጻፍ ነው ትክክለኛ ትርጉም የሚሰጠው ማለት ነው። እዚህም ጋር እንደምታዩት ግንባታ ይላል ግንባታ፣ ግንባታ። እዚህ ጋር ግንባታ የሚለውን ቃል በሶስተኛ ብናደርገው ጊምባታ ነው አይደለም፣ የሆነው ጊምባታ። ስለዚህ ግንባታ እና ጊምባታ የሚለው የሁለቱ ልዩነት ምን እንደሚመስል በደንብ መመርመር መቻል አለብን። ግንባታ ካልን ምንም አይነት ትርጉም አይሰጥም ነገር ግን ግንባታ ካልን ግን የሆነን ነገር እየገነባ ነው ነው ማለት ነው። እያሳደግ ነው ስለዚህ ግንባታ የሚለው በትክክል መጻፍ የሚችለው በስድስተኛ ፊደል ነው ማለት ነው። እዚህ ጋር ደግሞ ንብረት ይላል ንብረት ንብረት ንብረት ስለዚህ ንብረት የሚለው ኒ ብናደርገው በሶስተኛ ኒብረት ነው የሚሆነው ስለዚህ ይሄም መሆን አይችልም በስድስተኛው ሲጻፍ ብቻ ትርጉም ይሰጣል ማለት ነው ንብረት ክርክር ክርክር። ይሄን ራሱ ኪ ብናደርገው ሶስተኛ ኪርኪር አይደለም የሚሆነው። ስለዚህ ክርክርና ኪርኪር በፍጹም የማይገናኙ ስለሆኑ ክርክር የሚለው በትክክል የተጻፈ ነው ማለት ነው። እንዲሁም እዚህ ጋር እንደምታዩት ዝግጅት ይላል ዝግጅት፣ ዝግጅትና ዚግጅት ብንለው አሁን ዚህ ካደረግናት ሶስተኛ ይሄ ትርጉም አይሰጥም። ነገር ግን ስድስተኛ ዝ ከሆነ ግን በቀላሉ ዝግጅት ብለን ትርጉም የሚሰጥ ቃል እንወስዳለን። ከዚህ በመቀጠል በሶስተኛ ፊደሎች ነው። እዚህ ጋር የምታዩት ደግሞ ሚ ሶስተኛ ሚሊዮን ይላል አደለ። ሚሊዮን እና ምልዮን ሁለቱን በአንድ ላይ ስናደርጋቸው ያላቸውን ልዩነት እዩት። ሚና ም ም ካልነ ስድስተኛ ነው። ሚ ካልነ ጠበቅ ካረግነ ሶስተኛ ነው። ስለዚህ እናንተ በሁለቱም ጻፉት፣ በሚም በምን በሶስተኛም በስድስተኛም ጻፉት፣ እና የትኛው ትርጉም ይሰጣል የሚለውን ለእናንተ ልተው። ስለዚህ ሚሊዮን ካልነ ትክክል የተጻፈው እሱ ነው። ይሄኛው ደግሞ ቢያንስ ይላል አደለ። ቢያንስ ቢያንስ እና ባንስ ቢ አሁን ቢያንስ ቢያንስ እና ቢያንስ አሁን፣ አንዳንድ ቃል ላይ ሙሉ ሁለቱን ተመሳሳይ ትርጉም ሊሰጡን ይችላሉ። ነገር ግን በትክክል በመዝገበ ቃላት የተጻፈው ግን ቢያንስ ነው እንጂ ቢያንስ አይደለም ማለት ነው። ስለዚህ የሚጻፈው በሶስተኛው ቢያንስ ተብሎ ነው። ቢሆንም፣ ቢሆንም፣ ብሆንም እና ቢሆንም፣ የሁለቱ ልዩነት እዩት። ቢሆንም ካልነ የሆነ ነገር ቢሆን ማለት ነው። የሆነ ነገር ቢሆን ነው። ብሆን ካልነ ግን ስድስተኛ ከተጠቀምነ ምንድነው የሚሆነው? ብህ ስንል እኔ ብሆን ማለት ነው። ለራሳችን ነው የሚገልጸው። ብሆንና ቢሆን ቢሆን ካለ ለእሱ ወይም ለሌላ ሰው ነው። ብሆን ካልነ ግን እኛ ነው። ስለዚህ ሁለቱ የተለያየ ትርጉም ነው ትርጉም ሊሰጥ ይችላል። ነገር ግን የተለያየ ከሆነ ደግሞ ሁለቱም የተለያዩ ናቸው ማለት ነው። ቀጣዩ ቲማቲም ቲማቲም እና ትማትም ብንል አሁን ት ካልነ ትርጉም አይሰጥም። ቲማቲም ካለ ግን ትርጉም ይሰጣል። በስንተኛው ሲጻፍ በሶስተኛው ማለት ነው። እዚህ ጋር ቲሸርት ቲሸርት አሁን ቲሸርትና ቲሸርት ስንል ተመሳሳይ ሊመስለን ይችላል፣ ብዙዎቻችን ተመሳሳይ ሊመስለን ይችላል። ነገር ግን ትክክለኛው የመዝገብ ቃላት ፍቺ ቲሸርት ሲሆን ነው። ቲሸርት ማለት የሚለበስ ቀለል ያለ ልብስ ማለት ነው። ስለዚህ ቲሸርት ማለት እሱ ነው። ቲሸርት ካልነ ግን በተለምዶ ሊመስለን ይችላል፣ ሁለቱንም ሊገልጸው ይችላል። ቲሸርትም ቲሸርትም ብንለው ሊገልጸው ይችላል። ነገር ግን ቲሸርት ትክክለኛ መዝገባዊ ቃል ሲሆን ቲሸርት ካልነ ማለት ነው ትሸርት ካልነ ግን በተለምዶ የምንጠራው ትርጉም ሊሰጠን ይችላል። በተለምዶ በዘዬ ትርጉም ሊሰጠን ይችላል። ነገር ግን ትክክለኛው አይደለም ማለት ነው። ቀጣዩ ሚኒሊክ፣ ሚኒሊክ፣ ሚኒሊክ እና ምንሊክ ብንል፣ አሁን ምኒሊክ እና ሚኒሊክ እዩት። ም ካልነ ስድስተኛው ነው ትርጉም አይሰጥም። ሚ ካልነ ግን ሶስተኛው ነው። ሚኒሊክ የሚል ትርጉም የሚሰጥ ቃል በሶስተኛው ሲጻፍ ነው ማለት ነው። ሌላው አራተኛ ላይ ነች። እዚህ ጋር ስንሄድ በአራተኛ ፊደሎች ስንጽፍ ደግሞ ምን ይመስላል ነው? በአራተኛ ፊደሎች ስንጽፍ ምን ይመስላል? ለምሳሌ ማህበር እና መህበር ብንል ልዩነቱን እዩት። ማህበር ካለ በትክክል የሆኑ ሰዎች ስብስብ ማለት ነው። ማህበር ማለት እሱ ነው። ግን መህበር ብንለው ግን ምንም አይነት ትርጉም አይሰጥም። ስለዚህ አንደኛና አራተኛ የተለያዩ ናቸው ማለት ከዚህ አንፃር ነው። እንዲሁም ራህመት እዚህ ጋር ስታዩት ራህመት ይላል አይደለ? ራህመትና ረህመት ብንለው ልዩነቱ በጣም የሰፋ ነው። ረሃህመት ካልነ የሆነችን የሙስሊም መጠሪያ የሆነ ስም ነው ማለት ነው። ረሃህመት ካልነ ግን ምንም አይነት ትርጉም የለውም። ሌላው ሳምንት ሳምንት፣ እዚህ ጋር እንደምታዩት ሳምንት ነው የሚለው። ሳምንት ማለት ከዚህ በፊት ያለፍ ነው ማለት ነው። ያለፍ ነው ያለፍናቸው ቀናቶች ወይም በሳምንቱ ሲመጡ ሳምንት ብለን እንጠራቸዋለን። ስለዚህ ሳምንት እና ሰምንት ብንል አሁን ሰምንት ብትል ምንም ትርጉም የለውም። ነገር ግን ሳምንት ካልነ ግን በትክክል ትርጉም የሚሰጥ በአራተኛው ሲጻፍ ነው። ማሻሻያ ማሻሻያ ማሻሻያ፣ ማለት የሆነን ነገር መለወጫ እንደማለት ነው። ነገር ግን መሻሻያ ብንለው ደግሞ ትርጉም አይሰጠንም። የግድ በምን መጻፍ አለበት? በአራተኛ በአራተኛ። ሌላው ባለቤት፣ ባለቤትና በለቤት፣ በለቤት ትርጉም አለው ሁለቱም። ባለቤት ስንልም በለቤት ስንልም ትርጉም አለው። ነገር ግን ባለቤት ካልነ የሆነን ነገር ባለቤት መሆን ማለት ነው። በለቤት ካልነ ግን የለፊደል ቤተሰቦቿን መጥራት እንደማለት ነው። ስለዚህ ሁለቱ የተለያየ ነው ማለት ነው። ስለዚህ አሁን እዚህ ጋር መግለጽ የፈለግነው የአንድን ቤት ባለቤት ነው፣ የአንድን ስራ ወይም የአንድን ሁኔታ ባለቤትነትን ነው። ስለዚህ ባለቤት ካልነ በትክክል የሚጻፈው በአራተኛው ነው ማለት ነው። ታምራት ታምራት፣ ታምራት ማለት የሆነ ሰው መጠሪያ ስም ነው። ነገር ግን ተምራት ብንለው ምንም አይነት ትርጉም የለውም። የመጀመሪያውን ብንጠቀመው ማለት ነው። ሌላው ከዚህ ጋር ሁለተኛ በሁለተኛ ፊደሎች ለማየት ነው። ሁለተኛ እና ሰባተኛ ምን እንደሚመስል ለማየት ነው። እዚህ ጋር ደግሞ በሁለተኛ ፊደሎች ይጻፉላችሁ። ሁ ካልነ ሁለተኛ እንላለን። ሁለተኛ እና ሆለተኛ ብንል ሆ ብናደርገው የሰባተኛ ብናደርገው እና የመጀመሪያ ብናደርገው ሁለቱ የተለያየ ነው ማለት ነው። ሁለተኛ ካልነ ትክክለኛ ትርጉም ይሰጣል። ነገር ግን ሆለተኛ ካልነ ግን ሰባተኛ ካደረግነው ትርጉም አይሰጠንም ማለት ነው። እንዲሁም እዚህ ጋር ሙሉ ጌታ ሙሉ ጌታ ሞሎ ጌታ ብንለው አሁን ሞ ብናደርገው የሰባተኛ ብናደርገው ትርጉም አይሰጠንም። ነገር ግን በትክክለኛው ሙ ብለን በሁለተኛው መጻፍ እንችላለን። ሱራፌል፣ ሱራፌል ሱ ሁለተኛ ነው አይደለ? ሶ ብንለው ሶራፌል ነው አይደለም? የሚሆነው ትርጉም አይሰጠንም። በትክክል መጻፍ ያለበት በየትኛው ነው? በሁለተኛው ሱራፌል ብለን መጻፍ እንችላለን። ከዚህ ቁጥጥር፣ ቁጥጥር፣ ቆጠጥር። አሁን ቆ ብናደርገው ሰባተኛ ትርጉም አይሰጠንም። በትክክለኛ መጽሐፍ ያለበት በየትኛው ነው? በሁለተኛው። ስለዚህ ቁጥጥር እንጂ ቆጠጥር አይባልም ማለት ነው። ሌላው ዩጋንዳ ዩጋንዳ ዩ ካልና ሁለተኛ ነው። ነገር ግን ዮ ብንለው ዮጋንዳ አይባልም። በትክክል የተጻፈው የትኛው ነው? ዩጋንዳ ተብሎ በትክክል መጻፍ ይችላል ማለት ነው። ሌላው የመጨረሻው ውዝግብ ውዝግብ ይሄ ሁለተኛው ነው። በስድስተኛ በሰባተኛው ማለት ይሄ ስድስተኛው ነው። ስድስተኛው ው እና ሁለተኛው ው ተመሳሳይ ነው። ነገር ግን ስድስተኛ ከማን ጋር ነው የሚያያይዘው? ከሶስተኛ ጋር ነው አይደለም? ስለዚህ ው ዝግብና ዊ ዝግብ ዊ ዝግብ ብንሆን ዊ ካልነ ምንድን ነው የሚሆነው? ሶስተኛ ው ካልነ ግን ስድስተኛ ወይም ሁለተኛ መጠቀም እንችላለን። በትክክል የሚጻፈው ውዝግብ ዝግብ በስድስተኛ እንጂ በሶስተኛ ዊ ዝግብ ተብሎ አይጻፍም ማለት ነው። ቤተሰብ ዛሬ ያየናቸው አንደኛን ከአራተኛ ሶስተኛን ከስድስተኛ ሁለተኛን ከሰባተኛ እንዴት አድርገን መጻፍና ማንበብ መለየት እንደምንችል ቀለል ባለ ሁኔታ አይተናል። እናንተም ይህ ቪዲዮ እናንተ ጋር እንደደረሰ ላይክ እና ሼር እያደረጋችሁ እንዲሁም ማንበብና መጻፍ ለሚቸገሩ ታዳርሱ ሊዘንድ ከወዲሁ ያሳስባለሁ። በውስጥ መስመር መማር የምትፈልጉ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም የምታገኙን ነው የሚሆነው። ቀለል ባለ ሁኔታ እናስተምራችኋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም